አሁን ይሄ አብቅቷል። ሰርተ ነው እዚህ እንደተለመደ አሳሙዛ በዚህ ጋር ተርቻለሁ። ይሄ በነገራችን ላይ ፉል ነው ማለት ነው። ፉል ነው ፉል ምናምን ሰርተና ዛሬ ይሄ በነገራችን ላይ እንቁላል በሲኒ እንደዚያ አድርገን ሰርተናል ማለት ነው። ሽንኩርት ማለትም

ላምም እንበላለን ግን በብዛት እኔ የምወደው ጆምና ጋርም ሁለቱም ይመችኛል። በነገራችን ላይ እና ሁለቱም እንደዚህ እየጠባበስኩ እገኛለሁ ለማለት ነው። እና ሳምሳችን እንደዚህ እኛ በደንብ አናቃጥለውም፣ ሳምሶን ሲጠብሰው ማለት ነው ምክንያቱም ገጽ አሁን እንደዚህ ፋጽ ድት አርገነዋል ማለት ነው። ሁሉንም ጽድድድድ ጋይዝ፣ የሰሁሩን ሱፍራ አዘጋጀሁት ማለት ነው። አሁን እንደዚህ አሁን ለሌሊት የሚበሉት ሰዓት ነው እና አሁን ሱፍራውን እንደዚህ አዘጋጅቻለሁ። የሰራ ነው ኢዳም ይሄ የድንች ወጥ ነው ማለት ነው፣ እና በጣም ነው የሚጣፍጠው። በነገራችን ላይ ድንቹን ጠብሰን ከዛም በኋላ ደግሞ ነጭ ሽንኩርት ሽንኩርት በደንብ በቲማቲም ጋር ጥብስብስ ሳርግ ዝንጅብል ምናምን የሌለ ያበደ ነው ማለት ነው። በስትንሽ እያሁን ከላይ ለጌጥ በግዞች ጣል ነው ከላስ ማሻላ። እዚህ ደግሞ ባሚያ በስጋ ሰርተናል ማለት ነው። ባሚያ በስጋ ነው ይሄ

ከምንቱ ጋር የሚበላ ማለት ነው ነው። እዚህ ሰሁሩ እቃ ያው እንደዚህ ድርከርከር ያ ምንም አይልም። አሁን ጽድት እናደርገዋለን። እዚህ እንዳለ ተከምሮልኛል ማለት ነው። ገጽ አሁን ሁሉም ነገር ጨራረስ ስፔስ ደህና ደሩ ባይ ባይ። ሰብስክራይብ ላይክ ሼር ነገር እንገናኝ።